ዛሬ እንግዲህ ጨረቃዎች እምር ድምቅ ብለው እንደ አደይ አበባ እያበቡ መጥተዋል ማለት ነው። እጅግ በጣም ተውበዋል ከሚባለው በላይ ማለት ነው። ዱባይን እንግዲህ እያስጎበኙን ይገኛሉ። ትናንት ጅማሬ ነው ብለዋል። እንዲ ቀጥላል ማለት ነው። እንግዲህ ሀይሚና ቡራ ለስንት ቀን እንደሚቆዩ ለስንት ሳምንት እንደሚቆዩ ባናቅም ብቻ ግን ምርጥ ጊዜ እያሳለፉ እንደሆነ ነው የሚገባን ማለት ነው። ስለዚህ ዛሬ በሀይሚ ቤት ጠብቁ። እንግዲህ የሀይሚ ቪዲዮ ሲለቀቅ ደግሞ እንደነገርኳችሁ መሰል ዩቱበሮች ሼር እንድታደርጉላት አሁንም ለማስታወስ እፈልጋለሁ ማለት ነው። በእርግጥ አትረሱም፣ አስታውሳችሁ የምታደርጉ ትኖራላችሁ። ነገር ግን ያው አሁን ላይ ስራም ስለሚበዛ ስለዚህ ሼር አድርጉላት። ቪዲዮቸው ቢያንስ ሁለት እንዴት ነው ሁለት ሺህ ምናምን ቢታይላቸው ደስ ይለኛል። አሁን ላይ ያው ብዙም አይደለም እይታ ያለው ማለት ነው። እና ብቻ ግን እግዚአብሔር ይመስገን ነው ለሁሉም ነገር። ሰላም ሰላም፣ ቤተሰብ እንዴት ናችኋል? ሰላማችሁ ዛ በያላችሁበት እያልኩኝ ውድ ቤተሰቦቼ። እንግዲህ ስራ ትንሽ ይበዛል፣ አይዞን በርቱ ማለት ነው። በነገራችን ላይ የእስልምና እምነት ተከታዮች እንግዲህ ሁለት ሳምንት እየቀራቸው ነው። አይ ቲንክ ትናንት ግርግያን ነው፣ ሁለት ሳምንት ማለት ነው ተደርሳችኋል ማለት ነው። አይዟችሁ ማለት ነው እና እኛም እንግዲህ አንድ ወር ሊሆነን ነው። ብርታቱን ይስጣችሁ እላለሁ ማለት ነው። ያው ሁላችንም ጸሚ ስለሆነን እንግዲህ ጠንከር ማለት ነው። እና ዛሬ እንግዲህ ሀይሚና ቡራ ይመጣሉ በአዲስ ቪዲዮ ማለት ነው። በሀይም ቤት ጠብቁ። የሰዓቱ ነገር ትንሽ ይስተካከል እየተባለ ነው። ሁለት ሰዓት ይለቀቅልን እያሉ ነው እና ተመልካች ማለት ነው እና ደግሞ ሀይሚና ቡራ ዱባይ ያሉ ማግኘት የሚፈልጉ ሰው ቦታ ጠቁምን ምናምን ብለው ነበር። ትናንትና ዛሬም እያየው ነበረ እና ስለዚህ የተወሰነ ኮመንት አይቻለሁ። እዚህ ቦታ ነውን ያለሁት እኔ ማግኘት እፈልጋለሁ ሚልም አይቻለሁ ማለት ነው። እና ስለዚህ ዱባይ ያላችሁ እድሉን ብትጠቀሙ ደስ ይለኛል እውነትም ለመናገር ምክንያቱም እንደዚህ ማለት ሀይሚና ቡራ እስኪ አሁን ዱባይ ሄደው እንደዚህ ዝናናሉ ብሎ በህልሙ ነው እንጂ በሙሉ ያሰባል እ የእውነቴን ነው የምላችሁ። አረብ ሀገር መሄድ ያን ያክል ብዙም ባይሆን ነገር ግን እንደዚህ በድንገት ብድግ ብለው እንደዚህ በቃላደለ አደለ ከነበረባቸው ያሁሉ በጣም ፈታኝ ነገሮችን፣ ችግሮችን አልፈው እዚህ ጋ በመድረሳቸው። ስለዚህ ዱባይ ያላችሁ ደግሞ ይሄን እድል ብትጠቀሙ ደስ ይለኛል። ብታገኟቸው አሪፍ አሪፍ ቦታን ብታሳያቸው ቪዲዮ የሚቀርጹበት በቃ ለምሳሌ ሀይሚ ሀዋሳ ሂዳ ሳለ ምርጥ ምርጥ እንትኖችን አይታለች ቦታዎችን ፍፄም አብሮ ስለነበር አሁን ደግሞ ያው ዱባይ ላይ ደግሞ እነሱ ካዞሩ ያን ያክል ነው። እና ስለዚህ ብቻ ግን አሪፍ ቦታ ነው። የዛሬው ራሱ በጣም ደስ ይላል ማለት ነው። በጣም ነው ያማረባቸው በጣም ማለት ነው። ጠዋት ላይም አንድ ቪዲዮ አይቻለው እና የቡራ ስቶሪ ላይ ማለት ነው። ከእንቅልፉ ነቅቶ ምናምን ማለት ነው። ቡራ ደግሞ ነቃ በል እሺ፣ ሀይሜን እንዳትቀማ እንቅልፍ አታብዛ ማለት ነው። እንግዲህ አየር መንገድ ላይስ እንግዲህ ብዙ ብተኛም ምንም ችግር የለውም። ነገር ግን ያው ዱባይ ላይ ነቃ ማለት አለብህ ነቃ ማለት እንዴት ነው በቃ ሀይሚን በደንብ ጠበቅ አድርገህ ያዝ እንዳትነጠቅ ማለት ነውና ዱባይ ሀይሚን የሚፈልጓት ብዙ አሉ። ብዙ እናደርግላታለን ምና ምናምን የሚሉ በአፋቸው የሚሉ ብዙ ስላሉ ስለዚህ ለማንገራገር የሚያክል ተብለው ያን ያክል ነው ስለዚህ ጠንቀቅ ማለቱ ጥሩ ነው ብዬ ያስባለሁ፣ ለቡራ ማለት ነው እና በተረፈ ሀይሚ ደግሞ ብዙ አትፍሬ የመጀመሪያ ስለሆነ አየር መንገድም አይታችኋታል፣ እና በጣም ፈርተው ነበር፣ በጣም ማለት ነው። በተለይ ሀይሚ እያማተበች ምናምን ነበር እና ጉዞ ላይ ማለት ነው ትንሽ ያስፈራል፣ ቢሆንም ግን ያው ይለመዳል ማለት ነው እና በውጭ ዓለም እኮ ምንም ምንም ካሜራ የሌለበት ቦታ የለም፣ ሁሉም ቦታ ካሜራ አለ። ስለዚህ ምንም ያስፈራ ነገር የለውም ሀይሚ ማለት ነው እንዳትፈሪ ማለት ነው ያ ማለት በቃ ትናንትና ውር አንዳንድ ነገር እያለ ነበረ። ስለ ቻይናዎች ምናምን ነገር በራሳችሁ ቋንቋ ማውራት ነው። እንግዲህ ማለት የሆነ ሚስጥር ምናምን ነገር ስታውሩ በራሳችሁ ቋንቋ ማውራት ነው። ፈረንጆቹ ቻይናዎች ስትል ደግሞ የቻይና ስም ሲጠራ እንግዲህ እያሙን ነው ምናምን ሊሉ ይችላሉ። እና ስለዚህ ችግር የለውም፣ ያን ያክል የሚገርመው። አረብ ሀገርም ሆነ የትኛውም ቦታ ቤት ሄዱ፣ ሜቢ ሻወር ቤት ይሆናል እንጂ ካሜራ የሌለው የትኛውም ክላስ ቤት ሄዱ፣ ካሜራ አለ። የትኛውም ስለዚህ ያን ያክል ምንም ያስፈራ ነገር የለውም ለማለት ነው። ለሀይሚ ማለት ነው። እና ግን ደግሞ ቡራ ጠንቀቅ ስትወጡ ስትዝናኑ በቃላል ጠንቀቅ ማለት ያስፈልጋል። ሲቀጥል ደግሞ ለዚህ ማለት ለዚህ አበባ ለሆነ ፍቅር እዚህ እንዲደርሱ በጣም ጥረት ያደረጉ በመጀመሪያ ብሩክና እሙሽዬን ረጅም እድሜና ጤና ይስጥልን። ትናንትና መልዕክት ተናግራለች፣ እንዳትጣሉ በሰው ሀገር የሚያስታርቃችሁ የለም ተብላችኋልና፣ ስለዚህ መጣላት የሚባል ነገር ከዚህ በኋላ እረ ስሙንም መስማት አንፈልግ ቢውነት ማለት ነውና ያው እንግዲህ ሀብትሽም ትልቅ ውለታ ውሏል። ሲቀጥል ደግሞ ፍፄ እንዲሁም ደግሞ ሀይሚ ወደ ውጭ ልተድ በአስቸኳይ ኦንላይን ሞልቶ ፓስፖርት እንድታወጣ ያደረገው ቤካ ማለት ነው። ብቻ አንዳንዴ ነገሮችን ስታ ለማድረግ ወይም እነዚያን ነገሮች ተጠቃሚ ለመሆን ስትፈልጉ እናንተ ካቅማችሁ በላይ ሲሆኑ፣ ነገሮች ሲደራረቡባችሁ፣ በዙሪያችሁ በቃ አይደል ምርጥ ሰው፣ ምርጥ ጓደኛ፣ ምርጥ ቤተሰብ ካላችሁ ያን ነገር ለማቅለል ብዙ ሰው ይሯሯጣል። ስለዚህ ሀይሚን ደግሞ እነ ቤካ ፓስፖርቱን ሲያዘጋጁ ፍጽ ችግሮችን ሲፈታ ሀብትሽ እናቱን ይዞ ደግሞ ብሩክን ሲመክር፣ አያችሁ። በጣም ደስ ይላል። የእውነት ይሄ ሁሉ አንድ ላይ ተጨምቆ እንግዲህ የሀይሚና የቡራ አንድ መሆንና ወደ ውጭ እንዲሄዱ ለዚህ ፍቅር እንዲደርሱ አብቅቷቸዋል ማለት ነው። ስለዚህ ስለ ስለዚህ እኔ በበኩሌ ማለት ነው ለሙሽዬ ረጅም እድሜና ጤና አይስጥልን። እንዲሁም ለሀብትሽም እግዚአብሔር ያስበውን ያሳካለት። እንዲሁም ለቤካም እናመሰግናለን፣ ባለውለታችን ማለት ነው እና ሲቀጥል ደግሞ ፍፄ ከሀያ ሺ በላይ ገብተዋል እና አሁንም ይቀጥላል ማለት ሀምሳ ሺ እናስገባው፣ ፍፄ ይገባዋል። አሁንም ገና ይቀራል ማለት ነው። ሰብስክራይብ አድርጉት። የቡራ ቤተሰቦች የሀይሚ ቤተሰቦች እና በእርግጥ እየሄደ ነው። ቢሆንም ግን ይቀራል ማለት ነው። ፍፄን ሰብስክራይብ አድርጉት። ለዚህ ለነሀይምዬ በጣም ብዙ ዋጋ የከፈሉ ናቸው እና ደግሞ ይገባቸዋል ማለት ነው። ሲቀጥል እንዳልኳችሁ ደግሞ ቻሌንጁን አትርሱ። ማለት ሀይሚና ቡራ ዱባይ ላይ ሆነው የሚለቁትን ቪዲዮ እስኪ በአራቱ ልጆች ስም ይሆንባችሁ፣ ቪዲዮዋቸውን ሸር አድርጉና በደንብ ለማየት እንሞክር። ቢያንስ እያንዳንዱ ቪዲዮ ሁለት መቶ ሺህ ኬ ይታይላቸው ደስ ይለኛል እና የቡራሁን አልገባም ማለት ነው ስለ ስለዚህ ሀይሚ እንግዲህ ዛሬ ትለቃለች ቪዲዮዋን፣ እዩላት በደንብ ሼር አድርጉላት ማለት ነው። እና በጣም ብዙ ምንሰራለን በነ ሀይሚና በነ ቡራ ማለት ነው። በጣም ከአንድ ሺ በላይ አረ እንበልጣለን። በጣም ብዙ ሰው ነው የሚሰራ ጠቅላላ ማለት ነው። በሀይሚና በቡራ የማይሰራ ማንም የለም። ሁለት ሺ ይሆናል፣ አረ ብዙ ናቸው። ስለዚህ ምን ለማለት ፈልጌ ነው ሼር ያደርጉላት፣ እንተጋገዝ፣ እንተባበር። እነሱ ካደጉ እነሱ አሪፍ አሪፍ ቪዲዮዎችን ከለቀቁልን እኛም ስንሰራ ለእኛም ይታይልናል። ምን ችግር አለ ወይ እነሱንም ሼር ብናደርግ? እነሱ ደግሞ ካፈ ሲሉ የእኛንም አንድ ቀን ሼር ሊያደርጉልን ይችላሉ እና ባያደርጉም ችግር የለውም። ሲጀመር የሰው ልጅ ይደረግልኛል ብሎ አይደለም ማድረግ ያለበት በቃ ለራሱ በፍላጎ በመጨረሻም አንድ መልእክት አለኝ ማለት ነው። አስተያየትም ስለተሰጠኝ ማለት ነው። አሁን ላይ የሀይሚና የቦራ ፍቅራቸው ይፋ ስለሆነ፣ በፊት ፕራይቬት ነበር፣ አሁን ግን በግልጽ እየታየ ነው ፍቅረኛሞች መሆናቸው። ስለዚህ ን አስመልክቶ ለሀይሚ ቀለበት ቢያደርግላት እሷ ሰርፕራይዝ ስታደርገው የሚል ሀሳብ አቅርቤ ነበር። ሀንቾ ሁሌም ቀለበት አትበይ፣ እነሱ ሲፈቅዱ ያደርጋሉ። አሁን ላይ ልጆች ስለሆኑ መስራት አለባቸው ብላችሁኛል። ትክክል ናችሁ። ይስሩ፣ ይጠንክሩ። በተስፋ እንጠብቃለን።